ሰላም ሰላም፣ ውድ ቤተሰቦቻችን ዛሬም በአዲስና ወቅታዊ ጉዳይ ተመልሰናል። ወንድሜ ካሳሁን ከጀርባ ያለን የጋዜጠኛ ሃይለ ምስጋናው ፊት ለፊት ተቀምጭ ከእናንተ ቆይት አደርጋለሁ። ከዚያ በፊት የሰው ሚዲያን ላይክ፣ ሰብስክራይብ፣ ሼር እና ኮሜንት ማድረግ እንዳይረሳ። ቪዲዮውን ከመቀጠላችን በፊት ሁላችሁም ቪዲዮን ስንጀምሩ ላይክ አድርጋችሁ እንድትጀምሩ ኮሜንት። ዛሬ አንዲት ሄራን የተባለች አይነ ስውር በሁለት ተከታታይ ቪዲዮ አንድ ጉዳይ ይዛ መጣች እና እዛ የተነሳው ጉዳይ ላይ መሰረት አድርጌ ለማውራት ነው። የእሷን ስህተት፣ የእሷን ውሸት ሳይሆን እሱ የኔ ግዴታም አይደለም። ህሌናዊ ኃላፊነትም አደለም። ግን ከሞራል ከእምነት፣ ከባህል አንጻር ወዴት ወዴት እየሄድን ነው? ይሄን ነገር ምን ወለደው በሚለው ጉዳይ ነው ማውራት የምፈልገው። ዋናው ነገር የቀረበችው ልጅ በመጀመሪያ ቪዲዮዋ እና በእውነተኛ ማንነቷ በሙያዋ መምህርት፣ እንደዚሁም ደግሞ የልጅ እናት፣ ከዚያም ባሻገር በኮተቤ ዩኒቨርሲቲ ተማሪ እንደዚሁም ብዙ ሰዎች የሚያውቋት በትክክለኛው አስረገዘኝ ያለችው አካል አይነ ስውር የሆነ እና ሌሎችም ምንድነው ተደጋጋሚ የሆኑ እሷ የምትታወቅባቸው እውነተኛ ማንነቶች አሉ። ከዚያም ባሻገር በሁለተኛው ቪዲዮ ትክክለኛው መረጃ ሲመጣ ደግሞ መምህርትነቷ በእሷ አረዳድ መምህርትነቷን አልተናገረችም። የልጅ እናት መሆኗን አልተናገረችም። እናቷ በህይወት መኖሯን ክዳ ነበር በመጀመሪያው ቪዲዮ። ከዚያም ባለፈ ተማሪነቷን ነው የምትናገረው፣ ሰራተኛ እንደሆነች አለመናገሯ። እዚያ ላይ ደግሞ የተዋወቀችበት መንገድ ያስረገዛ ሰው አይነስውር መሆኑን አልተናገረችም። በሁለተኛው ቪዲዮ እንግዲህ ያስረገዛ ሰው መሆኑን እንደዚሁም ደግሞ ከቪዲዮ እንደተረዳ ነው። በመጀመሪያው ቪዲዮ የመጀመሪያ ግንኙነቱ አድርጋ ያወራችው። በሁለተኛው ቪዲዮ ስንመጣ ግን አሁን አስረገዘኝ የምትለው አካል ምናልባትም እሷ ባመነችው እና መረጃው ባረጋገጠው መሰረት ሶስተኛ የፍቅር ጓደኛው አካባቢ እንደሆነ የሚያረጋግጥ መረጃ ይዛ ከዛም ባለፈ ሙያ ስራ የለኝም ብላ ነበር መምህርት እንደነበረች እና እንደሆነች ና እዚያም ደሞዝ እንደሚከፈላት እውነተኛ ማንነቷ ይሄን እንደሚያረጋግጥ እና በጥቅሉ በክፍል አንድ ያወራችው ቪዲዮ ሙሉ ለሙሉ ውሸት ሆኖ ተገኝተዋል ማለት ነው። አሁን የእሷ ሟሸት ጉዳይ አይደለም፣ ከእሷ ጋር የተገናኘ አይደለም። የኔ ጉዳይ እንደዚህ መዋሸት ለምን አስፈለገ? የሚሉት ከባህል ከእምነትና ከሞራል አንጻር ወዴት ወዴት እየሄድን ነው በሚለው ጉዳይ ላይ ማውራት የምፈልገው አብዛኛው ሳይሆን ለምን መዋሸት ፈለገች? ለምን ዋሸች? ምናልባትም የእያንዳንዱ የግሉን ሀሳብ በኮሜንት ነው ሊያስቀምጥ የሚችለው ግን ከዚህ በተለየ ማየት ያስፈልጋል ባይ ነኝ። አንዳንዴ በተበላሸ የፖለቲካ ስርዓት ውስጥ ስንኖር እንደዚሁም ደግሞ ከመልካምነት የመነጨ ከሰዋዊነት የመነጨ ሳይሆን ዝናን ከመፈለግና ስምን ከማስጠራት የመነጨ የመደደጋገፍ ባህልን ስናዳብር ሰነፎችን እንፈጥራለን እና እየሆነ ያለውና እያየ ነው ያለውም ይሄንን ነው። ከዚህ በፊትም በተደጋጋሚ አሁን አንድ ሰው የስነ ልቦና ጉዳት ካደረሰበት የስነ ልቦና ድጋፍ ነው ሊያገኝ የሚገባው። ኢኮኖሚው ጫና ከደረሰበት የኢኮኖሚ ድጋፍ ሊያገኝ ይችላል። ምንድን ነው ስሙ የፍትህ የማጣት ከሆነ ፍትሕ እንዲያገኝ ነው ድጋፍ ሊያስፈል ሊደረግለት የሚገባው ሰው እንጂ የእውነተኛ ታሪክ የሌላቸው ሰዎች የሐሰት ፈጠራ እየደረሱ በመጡ ቁጥር ምናልባትም በሀገሪቱ ውስጥ የሚሆኑ ክስተቶችን ለመጋረድ እና ከዛም ባለፈ ዝም ብሎ ጊዜያዊ አልፎ ሀጅ ምስል ለመስራት እና ለመታወቅ ሲባል መንግስታዊ የሆኑ ተቋማትም ውሸታሞች ለሚፈጥሩት የውሸት ታሪክ እውቅና ለመስጠት በሚመስል የግለሰቦች እና የግል ባልሀብቶችም እንደዚሁ ከመልካምነትና ከሰዋዊነት የመነጭ ሳይሆን ያደርጋሉ ለመባል ስምን ከመገንባት ለገጽታ ግንባታ ከመፈለግ ከዚያ የመነጨ በሚመስል መልኩ ያስለመዱት ነገር አለ። ሰው ዋሽቶ ያለፋበትን ቤት የማግኘት ሰው ዋሽቶ ያለፋበትን ገንዘብ እንዲሰባሰብለት የማድረግ ሰዋሽቶ በጥቅሉ ሰዋዊ የሆኑ ጉዳዮችን በሞራል፣ በእምነት፣ በባህል ላይ ተመስርተን ልናደርጋቸው የሚገባቸውን ነገሮች ሞራል የሌላቸው ሰዎች በሚያቀርቡት የውሸት ፈጠራ በሚያቀርቡት የፈጠራ ታሪክ ከሞራል እና ከእምነት ጋር በማገናኘት የሚደረገው ድጋፍ ሰነፎችን እያፈራ ነው። ስለዚህ ከልጅቷ ሁኔታ የሚያየ ነው፣ ይህንን ነው። ምክንያቱም እየሰማች የመጣችው ምንድን ነው? እውነተኛ ታሪክ በሆነ በሆነም ባልሆንም በሶስተኛ ወገን ሲረጋገጥ ውሸት ሆኖ በሚገኘው ታሪክ ሁሉ ከዚህ በፊት አይተናል። አንዳንድ ሰዎች ልዩ ልዩ ጉዳት ደረሰብን እያሉ አንዳንዶቹ ልጆቻቸው ተደፍረው ሙተውባቸው፣ አንዳንዶቹ ሌላ ሌላ ታሪክ አለ። ከዛ የዛ ነገር ደግሞ ትክክለኛው ህጋዊ ማስረጃው ምኑም፣ ምኑም እውነት ነው እውነት ነው እውነት አይደለም የሚለው ሳይረጋገጥ ምን ከዛም በኋላም በተለያየ ምክንያት ብቻ የምር ጉዳት የደረሰባቸውን ሰዎች እንድንረዳ እንድናስረዳ የሚያደርገውን እውነተኛ የመረዳዳት ባህላችን በሚያጠፋ መልኩ የውሸት ፈጠራ እየፈጠሩ የሚመጡ ሰዎች ምንድን ነው እያደረጉ ያሉት ብለን ስናስብ፣ ሳይለፉ ሳይጥሩ ሳይግሩ ቤት የማግኘት ሳይጥሩ ሳይግሩ ገንዘብ የመሰብሰብ ሳይጥሩ ሳይግሩ ዝነኛ የመሆን ስለዚህ፣ ከዚህ ከነዚህ ከሶስት ነገሮች አንጻር፣ አንደኛ ያለፉበትን ገንዘብ ለማግኘት፣ ሁለተኛ ያልሰሩትን ቤት ባልሰሩበት ቤት ውስጥ ለመኖርና ተሸላሚ ለመሆን፣ ሶስተኛ ዝነኛ ለመሆን በሚያደርጉት ጥረት ውስጥ ይህን እየሰማች መታለች። ሳይለፉ ቤት ያገኙ ሳይጥሩ ገንዘብ ያገኙ ምንም አይነት ነገር ከገጠር ወደ ከተማ ለመግባታቸው እንኳን በቂ ምክንያት ሳይኖራቸው ከገጠር ተነስተው ከተማ ውስጥ ልዩ ልዩ ቦታ የደረሱ ምናልባትም ባልና ሚስቶችም ሌሎች ድራማ በሚመስል መልኩ ልዩ ልዩ ታሪኮችን ይዘው እየመጡ እነሱ እርስ በርስ እየተካሰሱ እየተዋቀሱ፣ ምንድነው እየተሰዳደቡ የቤታቸውን ገመና በማውጣት ገመናን በመሸጥ የሚገኝ የሐሰት እርዳታ ይመሰባሰባል። ምናልባትም እኔ ዘመናዊ ልመና ብለው ይቀለኛል። በእንደዚህ አይነት መልኩ የውሸት ፈጠራም ፈጥሮ ሚዲያ በመውጣት ከተቋማትም ከምንም ከምንም የሚደረግ ገንዘብ የማግኘት ባህል ነው። እና ይህን ነገር የፈጠረው የእኛ የውሸት የማስመሰል ባህል ነው። አንደኛ ተቋማት መንግስታዊ የሆኑ መንግስታዊ ያልሆኑ ተቋማትም የተቸገሩ ሰዎችን ከስም ግንባታ በዘለለ በሰብአዊነት የመርዳት ባህላቸው አናሳ በመሆኑ መንግስታዊ ተቋማት ከመብት አንፃር አይተውት ሰዎችን የተቸገሩ ሰዎችን የማገዝ ባህላቸው ደካማ በመሆኑ ግለሰባዊ የግል ተቋማትን በተመሳሳይ ከገጽታ ግንባታ የዘለለ ለዘለለ ነገር ትኩረት የማይሰጡ በመሆኑ የመጣ መሆኑን ልናይ ይገባል። ሁለተኛው ደግሞ አሁን በማህበራዊ ሚዲያው ውሸት ፈጠራ ፈጥሮም፣ አልቅሶም፣ ዘፍኖም፣ ዘምሮም ታሳድቦም ከሶም ወቅሶም ምናልባትም ዘረኛ ሆኖም በነኝህ ነገር ሁሉ ገንዘብ የሚገኝበት ሁኔታ ተፈጥሯል። ኢትዮጵያ ውስጥ በማጭበርበር አገር ውስጥና አገር ውጭ በመሆንም አንዱ ሌላውን እያታለለ ማለት ነው። ስለዚህ ከእነዚህ የሌብነት ስልቶች አንዱ ደግሞ መንግስታዊም መንግስታዊ ያልሆኑ ተቋማትም ግለሰቦችም እውቅና የሰጡት የፈጠራ ታሪክ ደርሶ መጥቶ በፈጠራ ታሪኩ ላይ የተመሰረተ ረህራሄ የሚመስል የገጽታ ግንባታ የሚያሳስባቸው መንግስታዊ ያልሆኑ ተቋማት የፖለቲካ ጥያቄ መመለስ የማይችሉ እና ያንን መሸፈን ያስችለናል ብለው ያሰቡ የወረደ የፖለቲካ አስተሳሰብ ያላቸው መንግስታዊ ተቋማትን የሚመሩ ኃላፊዎች ጥረው ግረው ገንዘብ ማግኘት ላልቻሉና በአጭር ጊዜ በአቋራጭ ሀብታም ለሚሆኑ የፈጠራ ታሪክ ባለቤቶች አሳልፈው እየሰጡን ነው። እየታዘብኩ ያለሁት ይህን ነው። አሁን የልጅቷ ጉዳይ የመዋሸቷ ያለማዋሸቷ ጉዳይ እንደ እምነትም እንደ ህሊናም አይፈቅድልኝም፣ ስለሱ አላወራም፣ አይመለከተኝም። ግን ወደዚህ ነገር ያመጣ ነው እኛ መሆናችንን ራሳችንን መመልከት እንዳለብን ከዚህ በሶስተኛ ወገን ያልተረጋገጠ ያልተመረመረ፣ ፍተሻ ያልተካሄደበት መረጃ፣ በማስረጃ ያልተጠናቀረ እነኚህ አይነት ነገሮች የመሳሰሉት ሳይዘጋጁ ምንም ነገር ለማድረግ ለመወሰንም ኮሜንት ለመስጠትም ድጋፍ ለማድረግም የመቸኮል ባህላችን ሌቦችን እንድናፈራ እያደረገን ነው። ሌላው ደግሞ ብዙ የሚቀርብ እውነተኛ ታሪክና ለሰዎች አስተማሪ የሆነ ነገር እያለ እንደዚህ ሰው ተሳስቶ እንደ ባህላችን እንግዲህ ከጋብቻ በፊት የሆነ ነገር ማድረግም ነውር ነው እንደ እምነትም በተመሳሳይ ሁለተኛ ደግሞ የራስን ገመና ራስ ነው መሸፈን ያለበት ገመና ማውጣት በራሱ እንደዚህ ናት ከማለት እንደዚህ ነው ከማለት የዘለለ ሚና ስለሌለው እንደዚህ አይነት ባህልም ባህላችንም አይደለም ከኛ አንጻርና ስለዚህ ባህላችንም እምነታችንም ማህበራዊ ስሪታችንም የማይፈቅደውን ነገር ሁሉ ወደፊት ለፊት በመምጣት ላይክ ሰብስክራይብ ኮሜንትና ሸር ለማግኘት የሚደረገው ሩጫ በራሱ አንዱ እንደነኚህ አይነቶች የፈጠራ ታሪክ ይዘው ገንዘብ ለማግኘት ለሚሯሯጡ ስግብግቦች እድል ፈጥረዋል ማለት ነው እና እነዚህንና ሌሎችን የመሳሰሉትን ነገሮች ሁሉ ታሳቢ ያደረገ የማህበራዊ እንቅስቃሴ ኢትዮጵያን የሚመስል የኢትዮጵያ መልክ ያለው እምነታችንን፣ ባህላችንን ማህበራዊ ስሬታችንን ታሳቢ ያደረገ የሚዲያ እንቅስቃሴ ቢኖር ደስ ይለኛል። እውነት ለመናገር በተለያየ ሚዲያ የተለያዩ የፈጠራ ታሪኮች ያመጡት ነገር ምንድን ነው? ማህበረሰቡን እንዲትበረበር ግለሰቦቹ ገንዘብ እንዲሰበስቡ ምናልባት ደግሞ የሚዲያ ባለሙያዎቹ በእንደዚህ አይነት መንገድ ማህበረሰቡም ባህሉም እምነቱን በማይፈቅደው መንገድ የማይጠቅም ታሪክ አጋርተው የአንድ ሰሞን አጀንዳ ፈጥረው እውነተኛ ለሰው የሚጠቅም አጀንዳ እንዳይኖረን እና በእንደዚህ አይነት ጉዳዮች ላይ እንዳንነጋገር የማድረግ ስራ እየተሰራ ስለሆነ በዚህ ጉዳይ ላይ ሀሳብ ልሰጥበት ነው የመጣሁት። አሁን ምናልባት እንዳንድ አይነ ስውር የአይነ ስውሯ ታሪክ መዋሸት እንዳንድ አይደንቲቲ ነው ብሎ ማህበረሰቡ እንደሚያምንበት አይነስውራን ስውራን በሚያይበት ቋት ላይ በሚችል ጉዳይ አያሳስበኝም። ለምን የእኛ አባባል ምን አለ ምን ነው የሚባለው ባልባለበት ሰዎች ስለዋሉ ባልዋልክበት ሰዎች ስለዋሉ ምንም ነገር ስለማይኮን ግን ከዚህ ያለፈ ከአይነ ስውርነቱ ባሻገር ከምንም ባሻገር ከፈጠራው ከውሸቱ ታሪክም ባሻገር ያለው ነገር ይህን አይነት ልምምድ እያመጣ ያለው ለውሸት የፈጠራ ታሪክ ባለቤቶች የምናደርገው የእርዳታና መረጃውን የምንቀበልበት ያለመመርመር ልማድ ነው። እና ከእንደዚህ አይነት ነገር ልንጠበቅ ይገባል ለማለት ነው። በሌላ ወቅታዊና አዳዲስ ጉዳዮች እመለሳለሁ። ጋዜጠኛ ይለሉን ነበር።